ግን እያሰቡ ነበር። ምን አሰብሽ እንዳልኩሽ? ሀሳቡ ይከብዳል፣ ግን አሻፈረኝ የምትል ከሆነ እጄ ላይ ባለው ቪዲዮ ማስፈራራት እንችላለን። የምን ቪዲዮ? ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል ያለው ቪዲዮ እጄ ላይ አለ። ቪዲዮ ቤዛ ባሏ ላይ የግድያ ሙከራ ልታደርግ ስትል የሚያሳይ እጅ ነው ቪዲዮ አለ። ምን እንዴ! ምን እያልሽ ነው? ተረጋጊ እንጂ ዘርፌ። እንዴ! እንዴት ነው የምረጋጋው? እንዴ! እንደዚህ አይነት ነገር እየተናገርሽ ተረጋጊ ስትይ ትንሽ አታፍሪም? ሉላ ያለችው እውነቷን ነው ማለት ነው። በይ ቤን መቤት፣ አሁን ቤቱን ለቀሽ ውጭ ልኝ ቶሎ በይ። ኧረ እባክሽ ስቀልድ ነው። አንቺ መራልሽ እንዴ? ምን እየቀለድኩ ነው ምን እንደምትይል ለማወቅ ነው እንጂ እጅ ላይ ምንም አይነት ቪዲዮ የለም። ታየኝ እኮ ቤዛ፣ ሰው ለመግደል ስትሞክር። ቤዛ እኮ እንደዚህ አይነት ልጅ አደለችም። የዋናት ቢዚ እንደው የት ይሁን ጥፍት ብለሽ ይቅርሽ። እንደዚህ አይነት ቀልድ ደስ አይለኝም። እንዴ አስደነገጥሽኝ እኮ። እሺ አሁን ተረጋጊ እና ቁም ነገር እናወራ። ያው እንደነገርኩሽ፣ ያ አረመኔ ገና ከሆኑ በስሙ ማዘዋወር ጀምሯል። ሉላ እኮ ናት አሻፈረኝ በላይ በላምቢ ያለችው እንጂ፣ እኔ እኮ ተስማምቼ ነበር። በደንብ ካሰብሽበት ማሳመን ያቅትሽ ይኸው። እኔ እንደ ጠላት እንዳታየኝ ብዬ ለአንቺ መጠጥ ይዤ ሳልመጣ መጣ ደግሞ። ከዚህ በላይ ለእናንተ ብዙ ነገር ለማድረግ ዝግጁ ነኝ። ሉላም ከዚህ ስራዋ እንድትወጣ ጠቀም ያለ ገንዘብ ሰጣታለሁ። ይቅርታ አርጌልኝና፣ አንቺም ሀብታም ነሽ እንዴ? የአሳማ የጓደኛዬን ንብረት እንዳይበላ ብዬ ነው እንጂ መቼም ለገንዘብ ብዬ እዚህ ነገር ውስጥ እንዳልገባው ነግርሻለሁ፣ አልነገርሽኝም? እንግዲህ ያው አሁን ነገርኩሽ፣ እኔ የገንዘብ ሰው አይደለሁም። በእርግጥ የዛሬ ነው ያደርገውና የጓደኛ ሀብት ማለት የእኔ ሀብት ማለት ነበር። ገባኝ። ምኑን የገባሽ ግድ የለም፣ የገባኝ ድረስ ገብቶኛል። እንደምንም ብዬ ሉላና ሳምናታለሁ አሁን ብዬ የማያገባሽ አይመስልኝ። ማን ነው ማያገባኝ? ሳሚ ልበልሽ? አሁንም እዛ የፈረደበት ሳሚ ላይ ነህ? ለማንኛውም እኔና ሳሚ ምንም አይነት ግንኙነት የለንም። የራስን ጥፋት ለሳሚ ለመሸፈን አትሞክር። ከእኔ መለየት አይደለ ፍላጎትሽ? ዛሬ ያንን ፍላጎትሽን አሟላልሻለሁ። ግን ብቻ መሆን እፈልጋለሁ። ስለዚህ እኔ ልክ ነበርኩ ማለት ነው። ሆን ብለህ ነው ፎርጅድ ካርታ አሰርታ ያመጣልኝ? አይገርምሽም? እንደውም ያንን ማድረግ ትክክል ነበር። አንቺ ከድሮም ጀምሮ ይህንን ቤት አደለ ፍላጎትሽ። በሚያሳዝነው ሁኔታ ፈተናውን አልፈሻል። እሺ በቃ እንለያያለን። ያን ነው አደል የምትፈልገው? እንደውም ካስፈለገ ዛሬውኑ መለየት እንችላለን። ፋይን። እኔም ብዙ መቆየት አልፈልግም። ይህን ያህል ጠልተኛል ማለት ነው? ቤዛ ስትቀልጅ ልጅብኝ ነበር እኔ በደሌን ይቅር ብለሻል እንደገና ፍቅር ከእኔ ይዞሻል ብየሳስብ ብዬ ሳስብ አንቺ ግን ከዛ ከማይረባ ሳሚ ጋር የነበረሽን ፍቅር አልጨረሽም ነበር። በጣም ተሳፍሪ ሴት ነሽ ቤዛ፣ በጣም እኔ ሳልሆን አንተ ነው የምታሳፍረው። በማይረባ ተራ ወረቀት እኔን የምታታለኝ ይመስላል። ለነገሩ ሆቴሉን በስም ያዙርልኝ ስትል ነበር መጠርጠር የነበረብኝ። ደሞን ልንገርሽ አይደለ ለሆቴሉ የክፈልኩልሽን ኩልሽን እዳ ትታፊያታለሽ። ስለምን ዕዳ ነው የምታወራው? ሲጀምር እኮ ያ ገንዘብ የራሴ ነበር አይደል? ከራሴ እየሰረክ ያስቀመጥከው ገንዘብ ነው አንተ ሌባ። ዝም በይ አፍሽን ዝጊ። ቤዛ በጣም ነው የምጠላው እሺ፣ በጣም እጠላሃለሁ። ማን ያውቃል አንድ ቀን እንደዚህ አይነት መኪና ይኖረኝ ይሆናል። ለጊዜውም ቢሆን በክራይ መኪና ላናፋ እንጂ። ቲጂ ከድሮ ከፍታሽ በላይ ከፍ ብለሽ የምትታይበት ጊዜ እየደረሰ ነው። መጣሽ ደግሞ ቺ በረሮ። ቺ ደግሞ አይደለም፣ በመኪና በምንም አትታለለም። ቆይ ሰው እንደፈለክ እዘዝ እየተባለ እድሜ ልኩ ምን ልታዘዝ እያለ ለመኖር ይመኛል። አንዲ እባክሽ እባክሽ አንዴ እናውራ። ምንም እናውራው ነገር የለም። እባክሽ አንዴ መኪና ውስጥ ገብተን እናውራ። መኪና እንዳለሽ ለማሳየት ከሆነ አይችልሻል። ቆይ አንዴ ቆይ፣ ያንን ነገር ማድረግ ለምን አውቃተሽ ያንን ሁሉ ሀብት ያውሻ ይብለ ያልሽ ነው። ቆይ አንቺ ስንቴ ነው የሚነገርሽ? እኔ ባለፋሽበት መክበር አትፈልጊም፣ ግን ደግሞ አንዳንዴ እድል በሚባለው ነገር ማመን አለብሽ። እሺ ቆይ ፈጣሪ ለአንቺ አስቦ ይሄንን ያመጣልሽ እድል ቢሆንስ? ፈጣሪ አጭበርበራችሁ ክበሩ አላለ። ስለምን አጭበርበር ነው የምታወሪው? ቤዛ ያሉንኩትን ቤዛ ሆኜ እዛ ቤት እንድገባ ትፈልጋለሽ? ባሌ ያልሆነውም ሰው ባሌ ብዬ ልጠራው ነው? በዚያ ላይ የኔ ያልሆነ ንብረት በስሜ ልጠራ ነው? ታዲያ ከዚህ በላይ ማጭበርበራል? ምን አይነቷን ጋግር ታምን የጣለብኝ! ባካችሁ፣ ችማ ማገዶ ብቻ የሚበቃት አይመስለኛል። ናላችሁ፣ እሱ ምን አገባት። እንኳን ፈጣሪ አተረፈ። በእርግጥ የቃል ቃል በናያ ምርማለ እኔ በእርግጥ እዛው ሆስፒታል እንዳለ ልጨርስ ፈልጌ ነበር አንተን ለመጉዳት ብዬ አለ። ያቺን እባብ ዘብጥያ እንድትወርድ ፈልጌ ነበር፣ ግን ምን ዋጋ አለው። እንደምገልህ ማን ልነገራችሁ አላውቅም። በአንድ ጋንታ ጦር ነበር ስጠበቅ የነበረው ሮቤል መቼ የሚያሰብከውን ነገር ማሳካት እንደማትችል በደንብ እንድታቅ ፈልጋለሁ። ግን እንዴት ቤዛ ላሳስራት እንደነበር አልጠየቀኝም። ቤዛ በጠርሙስ አንተን እንደመታቸው የሰማሁት እራሱ ከቲጂ ነበር። ከቲጂ ከድሮ ወዳጅ ቲጂ፣ አሳቻ ሰዓት ላይ ብቅ ብላ ተአምር መፍጠር የምትችሏት ቲጂ። ቆይ ቲጂ ይህን ነገር እንዴት አወቀች? ማውቋን የገረመህ ቤዛ አንተን ስትገልህ የሚያሳይ ቪዲዮ እጇ ላይ አለ። ምን? ውይ ለካ አልሞትኩም አናትህን ብላ ከገደለች በኋላ ህቅ ብለ ተነሳ፣ አይደል? ያቺ ቲጂ ቤዛ በጠርሙስ ኔ ስትመታ የሚያሳይ ቪዲዮ አለ ያልክ ይሄ ነው። ምን ዋጋ አለው? አንድ ያልከሳትን ብለ ክስህን አንስታል፣ አይደል? ግን ቆይ ልትገሌ ነበረች ሴት፣ እንዴት በቀላሉ ይቅርታ... ይህን ቃል እንደውም ላሻሽለው፣ ከፍቅረኛ ከፍቅረኝ ዋጋ አብረውና ልትገሌ ነበረች ሴት፣ እንዴት ነው በቀላሉ ይቅርታ ምታደርግላት? ልክነ፣ እቺን ርኩስ በፍጹም ይቅር ማለት አልነበረብኝም። እስኪ አንዴ ድገሞ ይቺ እርኩስ ስትል ሰማሁ ልበል? ምን ነው ተደሰፍክ? የጠላት የጠላት የጠላት የጣላት ምዩ በልኩ። እኔና አንተ መካከል በፍጹም አይሰራም። በእርግጥ በዚህ ጥሎ ማለፍ በበዛባት አለም አንዱ አንዱ ማመን በጣም ከባድ ነው አይደለም ሮቤል? እኔም ብዙ ጊዜ ለመግደል ሞክራል። ይሄንን ደግሞ መቼም አረሰው። ቤዛን ከተውካት ችግር የለው። ከዚህ በኋላ ያንተ ነፍስ አያስፈልግም። እመነኝ ከዚች በኋላ እዛች ሴት ጋር የተጠጋ ሁሉ እጣው የሚሆነው ሞት ነው። ገናይ ያለበቅ አይገርምም። ስለ ሱራፊን ትክክለኛ ማንነት ለማወቅ የመጨረሻው ሰዓት ላይ ደርሰን ነበር። እንዴት ቤቱን በስምሽ ቢያደርግልሽ ኖሮ የሱን እውነተኛ ማንነት ማወቅ እንችል ነበራ። ባክ በስልክ ባይሰማኝም ኖሮ ቤቱን በስሜ በፍጹም አያዞርልኝም ነበር። ቆይ ግን ከዚህ ሁሉ ቢቀርብኝስ? በቃ ቤቱንም ቢሆን ይውሰደው። እኔ የሚቆጭኝ ደህናት ዳር የተመለሰልኝ ብዬ በድጋሚ ያመንኩት ሰው ሌባ መሆኑን ማውቄ ነው። ቤዝቹ ይህን ያህል ተጉዘን መተንማ በቀላሉ እንደዚህ መሸነፍ የለም። ከቤት ይውጭልኝ ብሏል። በዛ ላይ ደግሞ በአጭር ጊዜ ፍቺ ይፈልጋል። አሁን መጨረሻው ነው ሳሚ። ሁሉም ነገር አውቅቷል ቤዛ። ይሄ ነገር እንዳያበቃለት እኮ ነው። ይሄ ልጅ ቅርታ መጠየቅ አለብሽ እያልኩሽ ያለሁት። መቼም አላደርገውም። ታደርጊዋለሽ። አላደርገውም አልኩ እኮ። እስቲ ይሄ ነገር ይበቃል በቃ። እኔም ንረፍበት እና እነዛ አርኩሶች ያሸንፉን ዝም ብለን እናያቸው ነው የምትይኝ? አሁንም ስለ ሮቤል ነው የምታወሩ? ያ የተረገመ ድምፁን አጥፍቶ ምን እያደረገ እንደሆነ ማን ያውቃል። ይህ ውቅ እንጅርቲም እኮ የውሃ ሽታው ነው። ከጠፋ እኮ ስንት ጊዜው ነው? ቆይ እስካሁን ስለሱ ምንም ወሬ የለም። ከነሚስጥሩ እንደጠፋ ነው። እና ታዲያ ለፖሊስ ለምን አታስመሰክሩ ዝም ትላላችሁ እንዴ? ሱራፌልና ያ ዶክተር እንደደበቁት እርግጠኛ ነኝ። መክሰስ ካለብንም እነሱን ነው የምንከሰው። ማን ያውቃል? ምናልባትም እኮ ቅንጅርቲን የሆነ ቦታ ገለው ጣለው ሊሆን ይችላል። አረ በስማ አሚ፣ ሰይጣን ጆሮ ይደፈን። ሱራፌል እንኳ እንደዚህ አይነት ነገር የሚያደርገው አይመስለኝም። አሁንም ለባልሽ እየተቆረቆርሽለት ነው? እባክተው ሳሚ፣ እነዛ ከይሴዎችማ እንዲያሸንፉን አልፈቅድላቸውም። ይልቅ ቤዛ እባክሽን ለመጨረሻ ጊዜ እርዳታሽን ስጪ እኔ ሱራፌልን በፍጹም ይቅርታ መጠየቅ አልችልም። በጥፊው ላኮ መጥቶኛል። ጥፊው ነገር ነመሽ፣ ያ ሰውዬ እኮ ሊገልሽም ነበር። በፈጠረ ሳሚ፣ ጭራሽ ወደ ኋላ እየመለስክ ቁስ ሌላ እንጨት አትስደድበት። እሺ፣ በቃ በጣም ይቅርታ። ይልቅ ቤዛ፣ እምለምንሽ አንድና አንድ ነገር ብቻ ነው። አሁንም ቢሆን እድሏለን፣ ያበላሸሹን ነገር ማስተካከል እንችላለን። እሺ፣ ቆይ የባሰ ነገር ቢመጣብንስ? ቤዛ፣ አሁንም እኮ እኔ ከጎንሽ አለሁ። በፍጹም ወደ ኋላ እምልበት ነገር የለኝም። ይኸውልሽ የሆነ ነገር እኮ እያጠራጠረኝ ስለሆነ እኮ ነው። ምንድን ነው እሱ? ደግሞ ትላንትና ደውለሽልኝ ቤቱን በስምሽ አዞርልሻለሁ ካርታውን በስምሽ ላርግልሽ ብሎኛል ስትይኝ፣ ምናልባት ይሄ ሰውዬ ግፍ እየሰራንበት ቢሆንስ ብዬ ውስጥ የውን ነገር አሰብን። የምርህነው ነው ግን የምታወራው? እውነቱን ባይሆን ምን እንደዚህ ያስባለሁ። ይሄ ሁሉ መጋጋጥ ቤቱን በስሙ ለማድረግ እንደሆነ እኮ እሱ የሚያውቃል፣ አንቺም ታውቂያለሽ። አሁንስ ማንን እንደማመንገር አገባኝ እኮ ሉሲ እውነቷን ነው። ይሄ ነገር ማብቅ የለውም በነገራችን ላይ ከሉሲ ጋር አንድ ላይ ስለሆናችሁ ደስ ብሎኛል። በነገራችን ላይ ሱራፌል ድጋሚ የቤት እራት ጋብዞን፣ ፍለፊቱ ሉሲን ብሰማት ደስ ይለኝ ነበር። ለምን እንደዛ አልክ? አሁንም ባንቺ እየጠረጠረኝ ስለሆነ ነው። ይሄ ሁሉ መንጨርጨሩ ለምን ሆነና ነው? ቀልዱስ ቀልድ ነው፣ ግን እየተጠነቀቅሽ። በጣም ስለተናደደብህ ሊጎዳህ ይችላል። ቤዝጮ፣ ለምን ዛሬ ማታ ሮማንቲክ የሆነ እራት አትጋብዥ? ማለቴ የይቅርታ እራት ማለት ነው ቆይ፣ በትክክል ምን አስበ ነው? የሱራፌልን ትክክለኛ አቋም ለማወቅ የግድ ትንሽ ወደ ኋላ መመለስ ያለብን ይመስለኛል። እኔ ግን ምንም ደስ አላለኝም ሳሚ። በድጋሚ ያ ሰው እያታለለኝ መሆኑን ካወኩ በፍጹም ራሴን ይቅር አልልም። በመጨረሻም በመጨረሻን በሀሳቤ ስለተስማማች ደስ ብሎኛል ቤዛ። በደንብ ጥንቃቄ አድርገን ይህን ነገር ማድረግ አለብን። ምናልባት ምን ይታወቃል፣ በለስ ከቀናን ጥሩ ነገር እናገኝ ይሆናል። ስለዚህ በፍጹም እድሉን ማበላሽት እኔ የምልሽ፣ ላየ ዛሬ ቲጂን አግኝተሻት ነበር እንዴ? ቆይ እዚህ ቤት የእሷ ስም ሳይነሳ መዋል አይችልም ማለት ነው? ልጅቷ እኮ ልክ ልትሆን ትችላለች፣ አክስቴ እውነቱን እያወራች ቢሆንስ? እሷ የምታወራው ነገር እውነት ሆነ አልሆነ እኛ ምን አገባል እንዴ? ያገባናል እንጂ ይሄ ድል በፍጹም ሊያመልጥሽ አይገባም። እውነት ግን ለእኔ ያስበሽ እና ለራሴ ያስቤ ነው እንዴ? ቆይ እስከ መቼ ነው ይህን ስራ እየሰራሽ የምትኖሪው? ምን አለ ሄደሽ ብትሞክሪው። ምንም ነው የምሞክረው፣ አክስቴ ሚስት መሆንን ነው ሄጄ የምሞክረው። በእርግጥ ከባድ እንደሆነ አውቃለሁ። እመኝኛ አክስቴ፣ ያቺ ሴት ለራሷ ጥቅም ስትል ነው ይሄን ሁሉ ነገር እያደረገች ያለችው። አይመስለኝም። የጓደኛዋን ባል መበቀል ትፈልጋለች። እሷ ስለነገረችን ብቻ እኮ ነው። እኛ ስለዚህ ነገር ምን እናውቃለን? ያቺ ቤዛ ትሙት፣ ትጥፋ፣ ምንም የምናውቀው ነገር የለም እኮ። ቆይ ቲጂ ለምን ብላ ተዋሸናለች? ወይ ደግሞ ከፈለግሽ እኛም ቲጂን በድብቅ ተከታትለን ሁኔታውን ማወቅ እንችላለን። ያው ሀሳብሽ ስለገባኝ ብዬ ነው ማለት። እኔ ምን አስቤያለሁ፣ ምናልባት ቤዛ በሕይወት ኖራ ትጄ አንድ ነገር እንዳታደርግ አትፈርተሽ ነው አደለ? በፈጠረሽ አክስቴ በቃ ከዚህ ርዕስ ውስጥ እንውጣ። በፍጹም አንወጣም ሉላ። ይሄ እድል በፍጹም እንዲያመልጠን አልፈልግም። አክስቴ ተናገርኩ እንግዲህ ነው ወይስ ያልነገርሽኝ ነገር ነበር? ደግሞ ሌላ ያልነገርኩሽ ምን ነገር ሊኖር ይችላል? ምናልባት ፍቅረኛ ወይም ደግሞ ጮኛ ከያሽ? እባክሽ በቃ አክስቴ ይህንን ርዕስ እንዝለለው። ስለዚህ የሆነ ነገር አለ ማለት ነው። አረባክሽ አክስቴ፣ እኔ በቃ ስለዚህ ነገር ማውራት አልፈልግም አልኩሽ እኮ። ቆይ ከኔ ካክስትሽ የምትደብቂው ነገር አለ። ማነው ልጁ? የሚታወቅ ነው አክስቴ። ትንሽ ብሳሰብ ትልቁ እንዳይመጣ ብቻ የት መሄድ እንዳለብኝ ነው ግራ አይገባኝ። በቶላ ወገ መስላየው፣ በጣም ደስ ብሎኛል። እንደተባለው በጣም አልጎዳችም ማለት ነው። ምን እንደተባለው፣ ተባለው ምናምን ታያለሽ። አንቺም እዛው ነበርሽ አልተባለም፣ እርግጠኛ ነኝ። ይህንን ነገር የነገረህ ሮቤል እሺ? አሁንም ያ ቪዲዮ ይችላል አለ፣ ግን ወደ ገንዘብ አልቀይረም። ይቅርታ፣ ለእኔ የሚጠጣ ነገር አምጣልኝ። እርግጠኛ ነሽ? አንቺ መቼም ገንዘብ ያወጣልሽ እንጂ ነፍስሽን ከመሸጥ ወደ አላትም ብዬ ነው ይነገራል። ከዚህ በኋላ ጓደኛን እንድትጎዱብኝ አልፈልግም። ደግሞ ምን ሌላ ሴራ አቀረሽላት ይሆን? ይልቅ እንዴት በቀላሉ ይቅር ልትላቻልክ፣ መቼም ለአንተ ፍቅር እንደሌላ ታውቃለ። አሁን ስለዚህ ነገር ማውራት አልፈልግም። ምን ነው ከቤዛ ጋር ተጣላችሁ እንዴ? ለነገሩ ባትጣሉ ኑሮ ለዛ ቪዲዮ ዋጋ ታወጣለትም ነበር፣ ግን ለትንሽ ጊዜ ባትጣሉ ደስ ይለኛል። የሆነ ነገርም አለ አይደል? ይልቅ እሱን ተውና ሳሚ ለቤዛ ሲል የከፈልላትን መስዋዕትነት አላስገረመህም? ያ ውሻ ለቤዛ ሲል ህይወቱን እንኳን ይሰጣታል። ይልቅ ሌላ ነገሩን መቀባጠሩ ቴና ለቪዲዮ አጋው ከቤዛ ጋር ከተጣላችሁ ለምን እኔን እዛ ቤት ድጋሚ አታስገባኝም? ማን ያውቃል? እንደ አዲስ ፍቅር ያገረሽ ይሆናል። አንቺ ኮ አይደለም ለፍቅር ለጥላቻም ራሱ እሩቅ ነሽ። ቤዛ ግን ይቀርብ ላኝ እዛ ቤት ታስገባኛለች። በማን ቤት ማን ነው ያስገባል? ባንተስም ቢሆንም ቤት እኮ የጋራችሁ ነው። ስለዚህ አሁንም ድረስ በዛ ቤት የማዘዝ ስልጣን አላት ማለት ነው። አልገባኝም ቆይ እንዴት ነው ይህንን ነገር በኮንፊደንስ እያወራሽ ያለሽው? ይልቅ ከቲጂ ጋር መተባበሩ ይሻላል። በአሁኑ ሰዓት ሁሉም ሰው ማክበርም መፍራትም ያለበት ቲጂ ነው። እድሜ ልክሽን እያለምሽ የምትኖሪ አንቺን አየሁ። ይልቅ ለመጨረሻ ጊዜ ልጠይቅሽ፣ ቪዲዮን ስጭኝና ገንዘብ ልስጥሽ። እስከ ዛሬም አሳልፌ ለሰጠዋት ይቆጨኛል። ከዚህ በኋላ በልብ ጓደኛ ህይወት አልደራደር። ትሰምኛልሽ? ምንድን ነው ለምን ትቆጣለህ ውዴ ውዴ ነው ያልሽው ምን ነው እንደዛ ትናንትና ስታጥረገርግኝ ርግኝ አልነበር እንዲህ አሁን ምን ተገኘው እባክሽ አንተ እኮ ለባላደረጉት ነገር ከሳ የተቆጣኝ ማሬ እሺ አሁኔት ነ የትስ በሆን አንቺ ምን አገባሽ ቶሎ ወደ ቤት እንድትመጣ ፈልጌ ነበር ቆንጆ ይቅርታ አራት አዘጋጅቼ ይላለሁ ያ ሳሚ ነው አይደል አባብልሽ ቅረቢ ያለሽ ከሳሚ ጋር ምንም አይነት ማንነት የለኝም። ይሄን ደግሞ ደጋግሜ እነግርህ ያለው እኔ የማፈቅረው አንተን ብቻ ነው። ይሄ ደግሞ ሌላ አዲስ ጨዋታ መሆኑ ነው? እውነቴን ነው ሱሬ፣ በተናገርኩት ነገር በጣም ተጸጽቻለሁ። ሲጀምር ሳሚና ሉሲ ደግሞ ሊጋቡ ነው እና እኔ ምን አገባኝ በእሱ። ጠርጥረኸኝ አይደል እንዴ? እንፋታ ያልከኝ መጀመሪያ፣ እንፋታ የሚለው ቃል የመጣው ከአንቻፍ መስሎኝ። እሺ በቃ አሁን መወቃቀሱን አቁመን የፍቅር መዋዳችን እንቋደስ እባክህ ውዴ። እሺ ለማንኛውም እመጣለሁ። አንቺ ምን አገባሽ እና ምን አለሽ ምንም ደስ ያለው አይመስልም ምናልባት የሀሳብ ያሳብ ጥሩ አይደለም ሳሚ ትንሽ ስለ ተበሳጭብሽ ይሆናል ቤዛ ይህን ነገር ድጋሚ ለምን እያደረግን ነው እንደሆነ ታውቂያለሽ አይደል ምን አለ እንዳፈ ሆኖ ድጋሚ ሱራፌ ለማመን በቻልኩ ለባልሽ የነበረሽን ፍቅር እኮ በደንብ አውቀዋለሁ ቤዛ በራሴ ተስፋ በቆረጥኩ ሰዓት ነገሮች ተስተካከሉልኝ ብዬ ነበር። ያ ፎርጅድ ካርታ ነው ሁሉንም ነገር እንዳዲስ አዲስ ያመሰቃቀሉ። በእርግጥ ስለ ፎርጅድ ካርታው የሰጠሽ ምክንያት አሳማኝ ባይሆንም፣ ድጋሚ ደግሞ ቤቱን በስምሽ አዞር እንችላለሁ ብሎ ማለቱ ምናልባት የሆነ ነገር እንዳለ ሊያሳምነን እንችላል። እኔም አንተ ከነገርከኝ በኋላ ነው ስለዚህ ነገር ማሰብ የጀመርኩት። ቤዛ ነገሮች ባሰብነው መንገድ እንዲሄዱ ምኞቴ ነው። እኔም ላፍ ያልኩት እንጂ ከሱራፊል ጋር ተለያይቸው መኖር የምችል አይመስለኝም።

አክስቴ ቆይ፣ መቼ ነው እግርሽ እንደዚህ ማበጥ የጀመረው? አላውቅም። አሁን ስለሱ ማሰብበት ጊዜ ላይ አይደለም። ደሞ ሳንቺ እኔ በሞት ምን አገባሽ? ምን ሆንሽ? አለ አክስቴ። እየተቆጣሽ እኮ ነው። ያው እንደምታይኝ ብዙ እድሜ የለኝም። ቤተሰቦችሽም ሆነ እኔ ምንም ሀብት ንብረት ላንቺ አልተውንልሽም። ቆይ ለምንድን ነው እንደዚህ እያልሽ ያለሽው? ቤዛን ሆነሽ እዛ ቤት መግባት አለብሽ። በድጋሚ አንቺ ሲልዩ እዚህ ቤት መታ ነበር አይደል ይኸ እሷ መምጣት ከጀመረች ጀምሮ ነው እኔና አንቺ ሰላማችን ማጣት የጀመርነው። ልጅቷ የምትለውን እውነት ለመሆኑን ለማጣራት ቀስ ብዬ እየተከታትያት ነበር። እና ምን አገኘሽ? አሁን ደግሞ ምን ተፈጠረ? አንቺ ምን አገባሽ? አሁንም ቢሆን በቤዛ ተስፋ አልቆርጥም። እሺ፣ እሞወዳትን ጓደኛዬን አሳጥተኸኛል። እንደፈለክ ምትፈነጭ ይመስልሃል? ከመጀመሪያውም ጀምሮ ለገንዘብ ብለን እንደቀረብካ ታውቃለህ። የእጅህን ታገኛለህ። እጅነ፣ ቀስ ምን አድርግ ነው የምትለኝ? ና እባክህ ጨምር እንደምቱ። አይ ዘርፌ፣ ባንቺ ቤት ያልታየሽ መስሎሻል እባብ። ከዚህ በኋላ ከሄደሽን መቀየር አለብሽ። ቲጂን ራሱ ሲያንቋሽሻት ነበር። እህቴን አሳጣኝ እያለችው ነበር። ስለዚህ ልጅቷ እውነቷን ነው። ግን እኮ እውነቷንም ቢሆን ቤዛን ሆኖ እዛ ቤት መግባት በጣም ይከብዳል። እንዴ ምኑ ነው የሚከብደው? እንዴ ሚስት መሳይ እንጂ ሁኝ ይኳ አላልኩሽም። ይህን ነገር ከዚህ በፊትም ነግሬሽ ነበር። ይሄ ተራ ቲያትር አይደለም። ለመሆኑ የሚያምሽ ተሻለሽ? አሁን ደህና ነኝ። ምንም አልል ይሄ ነገር ግን ሳይብስብሽ ብትታዪ ነው የሚሻልሽ። ያው ጨጓራ ነው የሚሆነው ሌላም ነገር አይሆንም። አይደል? ምን ነገራት ምና የምትዩ ነገር አስፈላጊ አይደል። ለምን ውዴ ውዴ ማሪ። ለጊዜ ቆየኝና፣ ይቅርታ አድርጌልሽ ከኔ ጋር እንድኖረ አድል ፍላጎትሽ? አዎ ማሬ። ማለት ያው እንግዲያውስ እንደገና እንገባለን። ምን እያለንን? ሀብቶች በሙሉ እኩል ለመካፈል ተስማምተን ድጋሚ ጋብቻ እንፈጽማለን። ምን እያልክ ነው? ቆይህ፣ እንዴት ሊሆን ይችላል? እኔ እናንተ እኮ ተጋብተናል። እሱ ጋር ብቻ የውሸት ስለሆነ እርሹ፣ እንደ አዲስ እንድንጋባ ፈልጋለሁ።